የተለያየ የታሪክ ሂደትን ይከተላል። ይህ የእነዚህ ህዝቦች ታሪክ ከነቢዮቻቸው ጋር ከነቢያቸው ከሳሌሕ አለይሂ ሰላም ጋር የነበራቸው ንግግሮች ነበሩ። እንዲሁም ደግሞ መጨረሻ ላይ አንቀበልም ያሉ ሰዎች እንዳሉ፣ ያመኑም ሰዎች መኖራቸውን አላህ ሱብሓነሁ ወተዓላ ከገለጸልን በኋላ እነዚህ ያላመኑት ሰዎች ከሳሌሕ የጠየቁት ተአምር ነበረ አያ ነበረ ለመልእክተኝነትህ ማረጋገጫ የሆነ ነገር አምጣ ብለውት ነበር። ይህን ብቻ አደለም አላህ ሱብሐነሁ ወተዓላ ይህን ብቻ አደለም። መጨረሻ ላይ ተአምር መቶላቸዋል። ሳሊሕን ስናስብ መጀመሪያ አይምሯችን ላይ የሚመጣው እች ግመሉ ይተዋነች ግመሏ በተአምር መልክ እች ግመል መጣችላቸው። ተአምሩን ብቻ እንደው ሊቀበሉና ሊመሩበት አደለም። እነዚህ ሰዎች ይህን የጠየቁት እውነት ፈላጊ ቢሆኑ እዛ ደረጃ አይደርሱም ነበር። ቢተኝነታቸው እና ትዕቢታቸው በቃ አይችልም። ይህን ነገር ብንጠይቀው ብለው በጣም ወጣ ባለመልኩ ተአምርን ጠየቁ። አላህ ሱብሃነሁ ወተዓላ አመጣላቸው። ሲያመጣላቸው ግን ይችን ግመል ከነሱም የሚጠበቅ ነገር ነበረ። ብዙ ጊዜ ተአምሮች ሲመጡ የሆንን ህዝቦች አላህ ስብሐነሁ ወተዓላ እንዲቆሙበት የሚፈለግበት ነገር አለና፣ ቀላል ነገር ነው ቢያደርጉት፣ ለአማኝ ለሆነ ሰው፣ ለሚቀበል ሰው ቀላል ነው። እናንተ ከብቶች፣ ግመሎች የሚጠጡበት ቀን እንዳለ ሁሉ ለእሷም የራሷ ቀን አለ። እሷን ቀን አትንኩ በሽፍት ማለት ነው እና ይህን ከተደረገ በኋላ መጨረሻ ላይ ትብይታቸው ምንድን ነው?

ልክ አሁን እንደሚደረገው እንደዚህ ካደረክ እንደዚህ አይነት ሽልማት አለለ፣ እንደዚህ ካደረክ የሆነ ሻህዋ አለ፣ ከስሜት ጋር የተያዙ የሚቀርቡለት ነገር አለና፣ እቺ ሴትዮ ብዙ ልጆች ነበሯት። እና እቺን በተአምብር መልክ የመጣችውን ግመል ፈዓቀሩሃን የሚለው እንድትሞት አድርገዋል፣ ወግተዋታል። እንደውም እንደ ተፍሲር መጽሐፎች፣ ላይ የታሪክ መጽሐፎች ላይ እንደሚያሳየው ከባድ የሆነው ጩኸት ሶሓ ነበረ። አጂብ ነው። የእነሱም የቅጣት መልክ ሰይሓ ሆኖ መጥተዋል። መጨረሻ ላይ ሲቀጡ የጩኸት መልክ የያዘ ነገር ቅጣታቸው ላይ የተሰፈረበት ሁኔታ አለና መጨረሻዋ፣ እንግዲህ ፈቀሩሃ እንድትሞት አደረጉ። ከባድ ነገር እንደሚመጣ የሚያሳይ ነው። ግን በዛ አላበቁም እነዚህ ሰዎች። ከዛ በኋላ ምንድን ነው ያሉት? እስቲ ምን ያህል የሰው ልጅ ድርቀት፣ የሰው ልጅ ትዕቢት ምን ደረጃ የሚያሳይ ከገደሉም በኋላ እስቲ የምታመጣው ቅጣት ካላህ ጋር ነው። አሁን ብዙ ጊዜ የነቢይ ጋር የሚመጡ ህዝቦች ትግላቸው ከመልክተኛው ጋር ይመስላል እንጂ ሐቂቃ ስናየው ትግላቸው ካላህ ጋር ነው ናቸው። ካላህ ጋር በግልጽ ቁርኣን ላይ የነቢዩ ሰለም መልእክት አስመልክቶ ምን የሚል እናገኛለን? ሱረቱል አንዓም ላይ ወማ ዩከዚቡነከ

አንስቷቸዋል በጣም አስቸጋሪ የክፋት ጥግ ላይ የደረሱ ሰዎች ናቸው፣ ወንበዴ ናቸው። በማህበረሰብ ውስጥ እንዲሁም መሪያቸውን ያው መዛገብቶችን መዛገብቶቹን እንደ መርጃ እንጠቀማቸውም እንጂ የተወለደው ልጅ ራሱ ገመሏን በዋናነት ወግቶ የሚገላትን ሰው ለሳሊህ ዓለይሂ ሰላም ተነግሯቸው ነበረ። ሳሌሕ ደግሞ ለህዝቦቻቸው ተናግረው ነበር። ስለዚያ የሚል ነገር አለ። ላን ያታሚዱ ተሰባሰቡ ተሰባስበው እየጠጡም ይሁን እየተጨዋወቱ ዛሬ የግመሏ ቀን ነው፣ ዛሬ እኛ የምንጠጣበት ቀን አይደለም አሉ ይላል። እዛ ቁዳር ብን ሳሊፍ የሚባለው ሰው ምን አለ? ኢላመታ ናሕኑ ላ ሃ ል ወልመሃና እስከ መቼ ነው እኛ እንደዚህ ተዋርደ በሽፍት ለምን እንጠብቃለን? ሁሉም የእኛ ቀን ይሆናል። እንደ አንዲት ግመል እኛን ተራት አስገባን ያላህ ግመል ተብላ ግመል ተብላ ምን ማለት ነው? ሰውየውንም እንደምታውቁት ነው፣ ነብይ ነኝ እያለ ሁሌም ስንት ዘመን እያወራ ነው ያለው። እኛ ደግሞ እንዴት ግመል ጋር ሽፍት እናደርጋለን? በነገራችን ላይ ቅድም አነሳዋለሁ እያልኩኝ ራስቼ ነበረ። አንደኛውን ቀን እነሱ ሂደው ማያጠጡበት የማይጠጡበት ቀን ላይ የእሷን ወተት እንዲጠጡ ተደርገው ነበር። እነሱ ኸይር አላጡም ነበር። አንድ ቀን ውሃ ይጠጡ ነበር፣ በሁለተኛው ቀን ደግሞ ወተት ነበር የሚጠጡት። ያንንም አስተባብለው ነው እዛ ከተሰባሰቡት ውስጥ ግማሾቹ እንግደላሽ በሚለው ሀሳብ ሳይስማሙ እየፈሩ ተበተኑ። ዘጠኙ ብቻ ቀሩ። ዘጠኙ ግን አድማ አደረጉ። መግደል አለብን መግደል አለብን ተስማሙ። በዚህ ማለት ነው ተቃሰሙ። ቢላሂ በአላህ ሙሽሪኮች ናቸዋል። ጣዖታትን ከአላህ ጋር ልክ እንደ አረብ ሙሽሪኮች እኮ አላህንም እያመለኩ ጣዖታትንም ነው የሚያመልኩት። አላህም ብቻ በአንድ ነጥለው አይደለም እያመለኩ ያሉት እንጂ አላህንም ይጠራሉ እኮ። እነዚህ ወሬያቸው ውስጥ አንዷ ሴት ለቁዳር እብኑ ሳሊፍ ቃል ገባችለት። ሴት ልጆች አሏት፣ በአካባቢው የምትከበር የምትታወቅ ብዙ ሀብት ያላት ተብላ የምትገመት ነች። እችን ግመል የገደለ ልጆቼ ነደረዋለሁ በርካታ ገንዘቦችንም እሰጠዋለሁ ብላ አበረታታቻቸው ሄዱ ወንዝ እየጠጣች አገኟት። ቁርኣኑ እንደገለጸው በምን መንገድ እንደገደሏት፣ ትንባይልን ፈዓቀሩሃ ወጓት መወጋቷን ይጠቅሷል ከወጓት በኋላ ቀደም እንዳነሳው ፈቲና ቢማተ ዒዱና ኢንኩንተ ሚናል ሙርሰሊ ከመልእክተኞቹ ከሆንክ አሁን ገመሏንም ገለናል፣ ያንተ ነቢይነትንም ክደናል። እስኪ ይመጣል ቅጣት እያልክ ተስፈራራን ነበረ፣ ይምጣ አሉ። አይከብድም እኮ ቅጣት እኮ ቢመጣ መጥፋት ነው አይደል? መጥፋት ነው። እዚህ ጋር ደግሞ ረህማ ነው፣ እዝነት ነው። እስትግፋር አርጉ እያሏቸውን ይረ ነገር ና ያለ ይረ ነገር ና። እነሱ ግን ቸኮሉ፣ ለቅጣቱ ቸኮሉ። ከዛ በኋላ ያው አያ ሲመጣ ተአምር ሲመጣ በዛ ካላመኑ ቅጣት አለው። ያ አያት የቸኮሉበት ቅጣት ሊመጣ ነው እንግዲህ ሷሊህ ዐለይሂ ሰላም

ያስፈራል። ለምን አንድ ቀን ሲያልፍ፣ ሁለት ቀን ሲያልፍ የሆነ ካውንት ዳውን የሚባል እኮ አለ። የሆነ ቁጥር ታስቀምጥና ወደ ታች መቁጠር፣ አንድ ሲያልፍ ሁለት ቀረ፣ ሁለቱ ሲያልቅ አንድ ቀረ። አንድ ቀኑ ደግሞ 12 ሰዓት፣ 6 ሰዓት፣ 3 ሰዓት የሆነ አለ አደለ? ውስጣቸው ራሱ በጣም ይሸበር። እንደውም ሂደቱ ራሱ ከለራቸው የተቀየረ እነዛ ሰዎች በቃ እያመኑበት ነው ሄዱት። ሌላው ደግሞ እኔ ሀቂቀተን እነዚህ ህዝቦች ትክክለኛ መልእክተኛ መሆኑን እኮ ውስጣቸው ላይ የሚረዳበት ሁኔታ አለ። እንቢተኝነቱ ነው እንጂ ቢተኝነት ሲንጀምር እንደው ምንድና ያሉት ነው እንጂ ያዛቸው ውስጣቸው ላይ ምንድና ያሉት ቀድ ኩንተ ፊና መርጁወን። ስለዚህ እነዚህ ሰዎች መልካም ሰውነቱን ያረጋግጣሉ። የትኛውም መልእክተኞች ህዝባቸው ሲላኩ በጣም የአማረ ስብዕና ያለው ሰው ነው መልእክተኛ። ከነቢይነቱ በፊት ራሱ መልካም ጥሩ ሰው እንደሆነ ያውቃሉ። ይህ ሁሉ ከመደማመሩ ጋር የተለያዩ ምልክቶች ከመምጣታቸው ጋራ ይህን አደገኛ ንግግር ሲናገሩ ውስጣቸው በጣም ይሸበራል። ነቢ ስ ላ ሰለምን ብዙ ህዝቦች ንግግራቸውን ያምኑበታል። እሳቸው ካሉ ይሆናል የሚል ድንጋጤ አላቸው። እንቢተኝነታቸው ይዟቸው ነው እንጂ ከላይ የሚያምኑበት ሁኔታ አለ። ወጃሀዱ ቢሃ ወስተይቀነታ አንፉስሁም ዙልመን ወዕሉዋ እንደው በደለኝነታቸው የበላይ ካልሆን የሚለው መንበጣር ስሜት ይዟቸው ነው እንጂ

እከሌ እኮ አያስቀምጠንም ዝም ብሎ ይጨቀጭቀናል። ስገድ ነው፣ ሞት ነው ሁሌ። ናስሕ ብዙ ማህበረሰብ ውስጥ ይገፈል ላ ትቡን እናስሕን የሚለውን እንደው ቢሰመርበት ብዙ ማህበረሰብ ውስጥ ሁሉም ባይሆን እምቢተኛ የሆኑ ሰዎች ናስሕ፣ መካሪ የሆነን ሰው የማይወዱበት ሁኔታ አለ። እንግዲህ ሰሙድን አስመልክቶ እንግዲህ ብዙ ማንሳት ይቻላል። ብዙ ቁርአን አንቀጽ ውስጥ ስለተወሳ እንግዲህ መጨረሻቸው መጥፋት ሆኗል። አላህ ግን እንደው ያንቀጾቹ መጨረሻ ወይም የታሪኩ መቋጫ ላይ ነቢዮቹን ይጠቅስና አብሮ ያመኑትንም ሰዎች በራህመቲ የሚና ይላል። በእኛ ራህመት አዳናቸው ይላል። ማለት ራህመቱን እዝነቱን ያስቀምጣል። ወለውላ ራህመቱላህ ያላህ እዝነት ባይሆን ኖሮ እነዚህ ህዝቦች፣ አማኞቹ፣ ነቢያቸው ባልዳኑ ነበር። ሁልጊዜ ግዜ አንድ ሰው ያላህን ራህመት እዝነት ነብይ ሆኖ ራሱ እዝነቱን ያስቀምጥ አዎ እኛም ያላህ እዝነት ባይሆን ኖሮ አናምንም ነበር። የእኛ ያላህ ረህመት ባይሆን ኖሮ እኛን ራሳችን ኩፍር ላይ፣ ክህደት ላይ፣ ኒፋቅ ላይ ባገኘን ነበር። ስለዚህ ሰላህ ሲኖረው ስኬት ሲኖረ አንድ ሰው ሁልጊዜ ያላህን እዝነትና ያላህን ድጋፍ ሁልጊዜ ማሰብ ይኖርብናል። ከታሪኮቹ የምንረዳው ይሄን ነው። አላህ ስብሓነሁ ወተዓላ ከነዚህ ህዝቦች የምንማር ሰዎች ያድርገን። ውድ ተመልካቾቻችን በተሞድን አስመልክቶ እንግዲህ ሶስት ክፍል ዳሰናል በሶስት ክፍል የሚቋጭም አይደለም ረጅም ነው ካለን ውስን ሰዓት አንፃር ይሄንን ብለን እናቆማለን በሚቀጥለው በሌላ ድንቅ ታሪክ ወደ እናንተ የምንመጣ ይሆናል አላህ መልእክተኛ ከላካቸው መልእክተኞች ሁሉ እንግዲህ ነቢዮችን ተከታታይ እያደረግን ነው ያለ ነው በሚቀጥለው በሌላ ቁርአን ውስጥ በተወሳ ድንቅ ታሪክ የምንገናኝ ይሆናል በያላችሁበት ያላህ ሰላም እዝነቱ